አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦ ነው። የትላንትና ቪዲዮ ለብዟችሁ አነጋጋሪ ሆኖባችኋል። ምክንያቱም አብርሽና ሩታ አልተጣሉም ወይ አልትፋቱም ወይ፣ ለምንስ አብርሽ ሩታን ማቀፍ አልቻለም፣ ለምንስ በአብርሽ በሩታ አጠገብ ፈገግ ብሎ ሳቁን አልቀጠለም እያላችሁ ነው። ለዚህ ነገር መሰቅ አይችልም። ምክንያቱም የሚሰራው ስራ ይነቃበታል። ሲቀጥል ደግሞ እኔ እዚህ ጋር አብርሽም ከአሁን ወዲ አብርሽም ተፋታች ሩታም ተፋታች ተጣሉ አልተጣሉም አልልም። ምክንያቱም ምንም የሚያውቀው ነገር የለም። አላህ ነው የሚያውቀው። አላህና አብርሽና ሩታ ብቻ ናቸው የሚያውቁት ማለት ነው። ማንም የሚያውቅ የለም። ማንም ይሄ ትክክለኛ ነው መረጃ ይሄንን ነገር እነዚህ ልጆች ውሸታማ ናቸው ብሎ የሚናገር የለም። ሚዲያ ላይ ሁሉም አስመሳይ ነው ማለት ነው። ባዮን ኦዲንስ ላይ የተጫወቱ ነው። አሁንም ቢሆን ኦዲንስ ይህንን ነገር ማስተካከል ይችላል ማለት ነው። በተለይም ደግሞ አስተካከላችሁ አላስተካከላችሁ፣ ኦዲንስ እንደሚቀለድባችሁ እናንተ ንቃችሁ መተው መብታችሁ፣ መከታተል መብታችሁ፣ ማበረታታት አንተ ጀግና አንተ ጎበዝ ማለት መብታችሁ ነው። ግን እንደ ሙስሊም እህት አንድ ነገር ልንገራችሁ። በተለይ ሙስሊም እህቶቼ ማለት ነው። በብዙ ቦታ ኮሜንት እያየው ነው ማታ እኔ ጋር ራሱ እያየው ነው። ነጌ ሴት ልጅ ናት ብላችሁ ትጣላላችሁ። ስብሃንአላ፣ ለምንድነው የምንጣላው? ልጅ እኮ ጸጋ ነው። ወንድም ቢሆን ሴትም ቢሆን አላ የሰጠውን ስጦታ መቀበል ነው አይደል? በሀገራችን እኮ ይሄንን ነገር አይታወቅም ነበር፣ በፈረንጂ ምናምን እየታየ ነው እንጂ ጾታ ምናምን ነገር የሚባለው ማለት ነው። አብርሽ ደግሞ ልንገራችሁ ነው ማለት ነው። አራት ወር ሲሞላት ነው ሩታ በደንብ አድርጎ የሚያቀው ማለት ነው። ልንገራችሁ ነው ማለት ነው። ስለዚህ ብዙዋችሁ ደግሞ አብርሽ ጎበዝ ነው፣ አሸነፋት፣ አሁንም ወንድ መጣ። እረ አላህን ፍሩ። እውነት አላህን ፍሩ። አላህን ልንፈራ ይገባል። እዚህ ጋር እኮ እኛ ፍቅር ብለን ነው እንጂ የማይመጥነን ቦታ ነው ያለ ነው እያንዳንዳችን ማለት ነው። የማንኛውም ሙስሊም ብቻ አይደለም፣ ክርስታኖችም እግዚአብሔር ማርያምን እያላችሁ የምትሉ ልጆች አላችሁ። አብርሽና ሩታ ወይም ደግሞ ሄር ሚላት እነዚህ የአብርሽ ደጋፊ ካጠገቡ ያሉ ሁሉ ማርያምን እግዚአብሔርን ቢሉ፣ እነሱ በእምነታቸው ቢጫወቱ እናንተ በእምነታችሁ ላይ አትጫወቱ። ማናችሁም ቢሆን ማናችንም ሙስሊም ሆንን ክርስቲያኖችም ማለት ነው። እውነት ስለ ራሳችን ለህይወታችን እናስብ። ምክንያቱም እሱ ልንገራችሁና ይሄ ቪዲዮ እንደውም ሊለቀቅ አልነበረም። እንደዛ ከተባለማ የሰርግን ፈተዋለዋ የሰርግን ቪዲዮ አለ ለምን አይለቀም? እና ከትላንትና ወዳ ያመጣው ቪዲዮ በጣም አስጠሊና ተጠያፊ ነገር ስለሆነ ነው። ከሄር ሚላድ ጋር የመጣበት ታይም አልጋ ላይ የሆነው የመጡበት ያንን በጣም ሰው ሲሰድበው ሰብ ሲያንቋሸው የነበረ አይዲያ ለመቀየር ነው። እኔ ውሸታም አይደለውም። ብዙ ጊዜ እንደምታዩት አብርሽ በራሱ ላይ ጫናታ ሲመጣበትና የሆነ ሲሰደብ ያንን ስድብ ያንን ደግሞ አይዲያ ለመቀየር ሌላ ነገር ይዞ ይመጣል ማለት ነው። ይሄ ፕሮግራሙ አብርሽ ራሱ ነው ያዘጋጀው ማለት ነው። ጽጌም አይደለችም ጓደኞችም አይደለችም ሰበብ ኦዲየንስ ላይ አይደረግ ማለት ነው። ብዙ ቦታ ርከርድ ያርገርዳቸው እየወጣ ነው። እንዴት እንዴት እንደተደረገ ከዊና ጋር እንዴት እንዴት ተገናኝተው እንዳደረጉት ፕሮግራሙ በደንብ ሁላችንም እናውቃለን ማለት ነው። ነገር ግን እኛን እየተሸወድን ነው እንደዛ የምትሉ ከሆነ ዛሬም እውነቴ ነው ሙላችሁ ሩታን ትላንትና ያንን ደስታ ስለሳቀችና ሰቃ ስላሳለፈች አፈር ቢ እያላችሁ እየሰደቧችኋት ነው። ምክንያቱም እዚህ ጋር እሷ ምንም ማድረግ አትችልም። ሰብራይዝ ነው የተደረገችው አይደል? ተጠርታ ነው የመጣችው እንጂ አብርሽ ነይ ኬክ ቁረጪ ብለው አይደለም የጠራት። ዝም ብላችሁ በማይገባችሁ ነገር እሺ፣ ስራ ነው፣ ድራማ ነው ትላላችሁ። ለምን በዚህ ክሩታን ሩታን ትረግማላችሁ? ሩታን ተሰድባላችሁ። አዎ አሁን ነው የገባችሁ እንዴ? አንድ ሴት አለች ግሩብ ቲክቶክ ላይ ማለት ነው ምትንተረተር እኔ ሴት በሆን ባሌ ወንድ እጇን ቢነካ ሴት ልጅ ይገለዋለሁ። እና ጎበዝ ናታ ሩታ ይሄንን ነገር አታረግም እኮ ስንት ነገር ተቋቁማ ነው ይሄንን ነገር ብታሰልፈው ማለት ነው። ስራም ቢሆን ድራማም ቢሆን በሩታ የደረሰ በእናንተ ላይ ቢደርስ ታብዳላችሁ። ሩታ ማለት በጣም ጀግና ናት ማለት ነው። ይሄ ሁሉም ነገር የሚደረገው ለማስመሰን ነው። እመኑኝ ማለት ነው። ሩት አብርሽ ሆኖ ብሎ ሊያስመስል ሆኖ ብሎ ሊነግድባት ነው በሩታ። ምክንያቱም ሩታ ከሌለች ቪዩ የለውም አይታይለትም ማለት ነው። ፎቶዋን እየለጠፈ ነው የሚገባው ማለት ነው። እቺ ልጅ እመኑኝና አንድ እንደ ወንድም እኔ ያለውልሽ የሚላት ወንድም ቢኖር እንደ እናት እኔ ልጄ እኔ አቅፍሻለሁ ነይ ከጎን የምትላት እናት ብትኖራት፣ እህት ብትኖራት፣ ሩታ በዚህ ነገር አትጨማለቅም። እውነት ነው ምላችሁ አብርሽ እየመረራችሁን ቢሆን ዋጡት ማለት ነው እውነት ለመና ከመናገር ወደ ኋላ አልልም የመጣ ነገር ይምጣ እንጂ አብርሽ ከፍቅር ጋር በመጣበት ታይም እስካሁን ድረስ በውሸት ነው የሚኖረው በድራማ ነው የሚኖረው እሺ በውሸት ነው አንተ ጀግና አንበሳ ትሉታላችሁ ማለት ነው እሱ ነገ የሆነ በሽታ ቢይዘው ማለት ነው የሆነ ነገር ቢሆን እናንተ ሄዳችሁ ታሳክሙታላችሁ ትሰጡታላችሁ ወይ ዋና ልጅ ጾታውን አይደለም ልጅ በምን አይነት ሁኔታ እቺ ምድር ላይ ይመጣል? ጤነኛ ይሆናል ወይ? እኔ በተረገምኩ ሰዓት ሚስቴ በተረገመች ሰዓት ለውስ ለሰውስ ውሸት ባስተላለፍኩ ሰዓት ይሄን እኮ እኔ የዘራሁት ነው ማጭደው ይሄን ነገር በእኔ ይደርሳል ወይ ብሎ ማሰብ ነው። ጾታ ማክበር ምንም አይደለም። ጾታኛ አርታ አናቀው ባህላችንም አይደለም። አሁን ዘመናዊ የመጣ ፋሽን ፋሽን የሆነበት ቴሌቪዥን ምናምን ነገር የሚታይ ነገር ነው። ገባችሁ አይደል? እናንተ ለመሽጠት ነው እንጂ አብርሽ በደንብ አድርጎ ያውቃል ሁሉም ነገር ማለት ነው። ጠንቅቆ፣ አንድ ባንዷን ማለት ነው። እስቲ በውስጥ አጣሩ ምን ምን እንዳለ ማለት ነው። ገባችሁ አይደል? እናንተ ከመሬት እየተነሳችሁ ሴትን እየሰደባችሁ ሴትን እየዘቀዘቃችሁ፣ አብርሽ ጀግና ነው። ባላህን ስራ እየገባችሁ ቲክቶክ ታ 24 ሰዓት ቁጭ ብላችሁ እስቲ እውነት እናንተ ኦዲንስ ጀግና ኦዲንስ ከሆናችሁ ጎበዝ ኦዲንስ ከሆናችሁ ቲክቶክም ያላችሁ ዩቱበርም እያላችሁ ማለት ነው አብርሽ በአንድ ቀን ማስተካከል ትችላላችሁ። በአንድ ቀን ምክንያቱም እንደዚህ የሚያረግ ሰው የለማ። አንዱ ከልቡ አገራችን ላይ ዝሞታ አይተፋፋ ተው፣ እንመለስ፣ የሆነ ነገር እናቁም ስትብሉ እናንተ ታሸቆሽኳላችሁ። ተው፣ ይሄን ነገር ይመለስ፣ ቪዲዮ አይታይ፣ የሆነ ነገር አይታይ፣ ይቆጠባል። አብርሽም ደግሞ በእኛ ጥፋት አይቶ ነው ስንል ማንም አይሰማንም። አብርሽ በተለይ ከሩታ ኦዲንሶች ጋር እልህ ተጋብተዋል ማለት ነው የሩታ ኦዲንሶችን ለማናደድና ለመስፈር ብቻ ነው ይሄንን ነገር የሚጠቅመው የሚጠቀመው ነገር ግን ሩታም ሆነ አብርሽም ሆነ የስራቸውን የጭዱት ነው አይደል አንድ ሰው የዘራው ነው አይደል የሚያጭደው እንደዛ ዞሮ ዞሮ አይቀርም ነገር ግን በጣም ያስጠላል። በጣም ይደብራል። ሴት ላይ ደግሞ ስራ እንደሆነ ዝሙትን እያበረታታችሁ ወንድን ልጅ እያበረታታችሁ እናታችሁን የምትረግሙ ሩታን ምን እንደምታደረጓት ቲክቶክ ከአንድ ባንድ አያቅም። በደንብ አድርጎ ያቃል። ሚስቱ ስትዘቀዘቅ አያቅም። አብርሽ ሼር የሚደረግለት ኮንታክት የሚደረግለት አያይም። የሩታ ጸጉር ተልጮ ማለት ነው፣ እንደ ወንድ አድርገው ሲዘቀዝቋት አያይም። ይሄንን ነገር ተግባን ነው። ይሄ ነገ ለሚመጣው ልጅ ጥሩ ነው። ይሄ የሚበላ ብር ትክክል ነው ብላችሁ ታስባላችሁ እናንተ። ዛሬ ይሁን ሁሉም ነገር አለፈ። ይታረቁም አይታረቁም ይሄ የናንተ የነሱ መብት ነው። ነገር ግን ስራ ነው እያላችሁ ልጅቷ ለምንድን ነው የምትረግማት? አፈር እናንተ ብሉ እሷ ሳትሆን ማለት ነው። በሰላም ትውለድ በሰላም ትገላገል ልጅቷ ማለት ነው። የሷም እውነቷ ሐቋ አንድ ቀን ይወጣል። እውነት ነገር እኮ ተደብቆ አይቀርም። አንድ ቀን እንደሚወጣ ደግሞ ተስፋ አረጋለሁ። ሩታዬ ልጅዋን እውነቴ ነው ሙላችሁ እንደ አባትም የሚሆን እንደ እህትም እንደ ወንድምም፣ በቃ ጥሩ አህላቅ ያለው ልጅ አላ ይወፍቃት አላ ይስጣት ጤነኛ ልጅ። ይሄ ነው ምለው፣ ግን ሁላችሁም ተመለሱ።